ሰሞኑን ከሃይማኖት ጋር ተያይዞ በማህበራዊ ሚዲያ ላይ የሚዘዋወረው መረጃ በትኩረት አጤንኩኝ። መረጃውን በተናበበና በተደራጀ መልክ ተቀባብለው የሚያሰራጩት የተደራጁ ቡድኖች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጳጳሳትን ምስል በብዛትና በተደጋጋሚ ሲጠቀሙት ተመለከትኩኝ። እነዚህ በኦርቶዶክስ ላይ የተደራጁ ቡድኖችም ሁለት መፈክሮችን በብዛት ይጠቀማሉ። አንደኛው ቤዛ የሚለው ሲሆን፣ ሁለተኛው ደግሞ አይዟችሁ አትደንግጡ የሚል ነው። ጣዖት ታመልካላችሁ ባዮችም አሉ። ሙሉ መረጃውን በስፋት እንመለከታለን። ቅድስት ቤተ ክርስቲያን ለአገልግሎቷ መሻሻል ዘመናዊ የአስተዳደር ተቋም መፍጠር እንደሚገባ ተገልጿል። እኝን መረጃዎች በዝርዝር መረጃችን በስፋት እናስደምጣቸዋለን። ሰላም ጤና ይስጥልን። በመላ ክፍላተ ዓለማት የምትገኙ ውድ ኦርቶዶክሳውያን፣ በዚህ ቻናል ላይ የተለያዩ ኦርቶዶክሳዊ መረጃዎችን በየዕለቱ የምናደርሳችሁ ይሆናል። ተደናንተም ለቻናላችን አዲስ ቆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም ቪዲዮችንን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃው እናምራለን። ሰሞኑን ከሃይማኖት ጋር ተያይዞ በማህበራዊ ሚዲያ ላይ የሚዘዋወረው መረጃ በትኩረት አጤንኩኝ። መረጃውን በተናበበና በተደራጀ መንገድ ተቀባብለው የሚያሰራጩት የተደራጁ ቡድኖች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳትን ምስልም በብዛትና በተደጋጋሚ ሲጠቀሙት ተመለከትኩኝ። እነዚህ በኦርቶዶክስ ላይ የተደራጁ ቡድኖች ሁለት መፈክሮችን በብዛት ይጠቀማሉ። አንደኛው ቤዛ የሚለው ሲሆን፣ ሁለተኛው ደግሞ አይዟችሁ አስደንግጡ የሚለው ነው። ጣዖት ታመልካላችሁ ባዮችም አሉ። ከዚህ በተጨማሪም በዘመቻ መልክ ከሚለቀቁ መረጃዎች ጋር የተወሰኑ አባቶች ምስልም በብዛትም ተሰራጅቷል። እንደተረዳሁት ሆነም የዘመቻውና የንቅናቄው መነሻ ሀሳብም አንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጳጳስ በመድረክ ላይ ያስተላለፉት መልእክት ነው። ጳጳሱ ያስተላለፉት መልእክት ከቤተክርስቲያኗ ሕግና ስርዓት ውጭ ከሆነ እናም አግባብነት ከሌለው ጳጳሱን የመጠየቅ ግዴታ ያለበት ቅዱስ ሲኖዶስ ነው የሚል እምነት አለኝ። ደግሞም ቅዱስ ሲኖዶስ ይህንን ጉዳይ እየተነጋገረበትና ውሳኔ እየሰጠበት እንደሚገኝ ከቤተክርስቲያኗ የመረጃ ምንጮች ሰዎችም ተረድቻለሁ። የሃይማኖት ተቋማትን ጨምሮ የፖለቲካ ፓርቲዎች፣ አምባሳደሮች፣ የግል ድርጅቶች፣ መንግስታት፣ የቢዝነስ ተቋማትና ሌሎች አካላትም እነሱን አስመልክቶ አሳሳች መረጃዎችና መልእክቶችን ከተለቀቁ ያንን መረጃ ያስተላለፉ ተወካዮቻቸው የመጠየቅ መብት አላቸው። በተላለፈው መልእክትም የተጎዳ አካል ካለ ይቅርታ የሚጠይቀው ያ ተቋም ነው። በተላለፈው መልእክትም ጉዳት ከደረሰም ተጠያቂው ተቋሙ ነው። የተላለፈው መልእክት በህግ የሚያስጠይቅ ከሆነም መልእክቱን ያስተላለፈው ግለሰብ የሚሰራበት ተቋምና ራሱ መልእክቱን ያስተላለፈው ግለሰብም ይጠየቃሉ ማለት ነው። በዚህ አግባብ ጳጳሱ ያስተላለፉት መልእክት ስህተት ከሆነ በመጀመሪያ ደረጃ ሊከፉና ሊበሳጩ የሚችሉ የእምነቱን ተከታዮችና ቤተክርስቲያናት ብዬ ገምታለሁ። ጳጳሱ ባስተላለፉት መልእክትም ሊደሰቱ የሚችሉ አካላት አሉ ከተባለም ሊደሰቱ የሚችሉት ከቤተክርስቲያኗ ጋር ተቃርኖ ያላቸው አካላት ናቸው። ከዚህ ውጪ ማንም ጤናማ ሰው ጳጳሱ በመሳሳታቸው ይደሰታል ብዬ አላምንም። ሰሞኑን የታዘብኩት ጉዳይም ይህንኑ ነው። ጳጳሱ በተናገሩበት መድረክ ላይ የተፈጠረ የቃላት ግድፈት ካለ ወይም ጳጳሱ አምኖበት ሆነ ሆን ብለው ያስተላለፉት መልእክት ካለ ጉዳዩን ማጣራትና እርምጃ መውሰድ ያለበት ቅዱስ ሲኖዶስ ነው። በጣም የሚገርመው ደግሞም ጳጳሱ ባስተላለፉት መልእክትና በተፈጠረው ግራ መጋባትም ተጸጽተው ይቅርታ ጠይቀዋል የሚል መረጃም ሰምቻ አለው። ይቅርታ አልጠይቅም፣ ትክክል ነኝ ካሉም ቅዱስ ሲኖዶስ እኚን አባት በቤተ ክርስቲያኗ ውስጥ በጉልበት አስሮ የሚያስቀምጥበት ምክንያት አለ ብዬም አላምንም። ትናንትና ክደት ነበር፣ ዛሬም አለ፣ ነገም ይቀጥላል። ዛሬ ከሚለው ቃል ጋር በተያያዘም የኦርቶዶክስ መምህራንና የእምነቱ ተከታዮችም የተፈጠረውን ብዥታ ለማጥራት የተለያዩ መረጃዎችን ሲያስተላልፉም ተመልክቻለሁ። ከመጋረጃው በስተጀርባ ሆነው ጉዳዩን የሚያጣጥፉት ቡድኖች ግን ጳጳሱን መነሻ ወይም ሰበብ አድርገው ቤዛችን ኢየሱስ ክርስቶስ ነው፣ ሌላ ቤዛ የለንም ብለው በኦርቶዶክስ ላይ የፌስቡክ ዘመቻ ሲያጣጥፉ ግርምትን ፈጥሮብኛል። ኦርቶዶክስን ጨምሮ ክርስቲያናዊ የሃይማኖት ድርጅቶች ኢየሱስ ጌታ መሆኑን ያምናሉ ብዬ አስባለሁ። የፌስቡክ አድማ፣ የስም ማጥፋት ዘመቻ የተከፈተባት ኦርቶዶክስም ኢየሱስ ጌታ መሆኑን ታምናለች። ኦርቶዶክስን በቅርበት እንደሚያውቅ ግለሰብም ቤተ ክርስቲያኗ የተመሰረተችው በኢየሱስ ክርስቶስ ስጋና ደም ነው። ኢየሱስ ከሌለ ኦርቶዶክስ የለችም። በኦርቶዶክስ አስተምሮ መሠረት ማርያም፣ ቅዱሳት፣ ጻድቃን ሰማዕታትና መላእክት የኢየሱስ ክርስቶስ ቤተሰቦችና ባለሟሎች ስለሆኑ ይከበራሉ እንጂ አምላክ ናቸው ተብለው አይመለኩም። ከእግዚአብሔር ውጭ ሌላ ማምለክ ትልቅ አጥያት መሆኑን ቤተ ክርስቲያኗ ታስተምራለች። ቅድስት ድንግል ማርያምን ከሴቶች ሁሉ መርጦ ከእሷ የተወለደው ራሱ ክርስቶስ ነው። ኦርቶዶክሶችን አማክሯል? አይደለም ከርሷ የተወለደው እሱ ስላከበራት ኦርቶዶክሶችም አከበሯት። እሷም ትውልድ ሁሉ በጸት ይሉኛል ብላ ተናገረች። የተባረከው ትውልድም በጸት እያላት ነው። ምናልባትም ማርያምን የሚጠላው የተረገመ ትውልድ ሊሆን ይችላል ብዬ ገምታለው። ማንም ጤናማ ሰው ዝም ብሎ ማርያምን የሚጠላበት ምክንያት የለም። ኦርቶዶክስ ኢየሱስ ጌታ መሆኑን ካልካደች ስም የማጥፋት ዘመቻው ለምን አስፈለገ? ዘመቻውን የከፈቱት ቡድኖችስ የቤተክርስቲያንን ስም በማንቋሸሽ ምን ይጠቀማሉ? እርግጠኛ ሆኜ የምናገረው የትኛውም የሃይማኖት ተከታይ በስድብ በአድማ በጥላቻና ስም በማጥፋት ዘመቻ ለራሱ ትክክል መሆን አይችልም። እነዚህ ቡድኖች አመቱን ሙሉ ኦርቶዶክስን እየተሳደቡ ቢከርሙ ቤተክርስቲያኗን ማጥፋትና ክርስቲያኖችን ሃይማኖታቸውን በግድ ማስቀየር አይችሉም። መጠጥ ቤትና ጫት ቤት ያለው በቤተክርስቲያን ተገኝቶ ስለ ኢየሱስ ጌታ መሆን ያልተማረው ሃይማኖቱን ሊቀይር ይችላል። በእኔ ግምት ስድብና ጥላቻ ከየትኛውም የሃይማኖት ተከታይ የሚጠበቅ ተግባር አይደለም። ቃሉ ጠላትን ውደድ ነው የሚለው። የሃይማኖትን አጥር ዘለ፣ ሌላውን ተሳደብ፣ አንቋሽ፣ አጥላላ የሚል ወንጌል ውስጥም የለም። ቤተክርስቲያን በመሰ ሊደሰት የሚችለው ሰይጣን ብቻ ነው። ኦርቶዶክስ አባቶች፣ ማርያም፣ ቤተክርስቲያን በመሰደቧ የሚደሰት ኢየሱስ የለም። በስድብና ባድማ የሚከብር ኢየሱስ ካለ እኛም አድማና ስም ማጥፋት ዘመቻ መክፈት እንችላለን። ሌላኛው ስም ማጥፋት ዘመቻው ጣዖት ነው። አብዛኛው የኢትዮጵያ ህዝብም ለቀብርም ሆነ ለሰርግ ብሎ ወደ ቤተክርስቲያን ጎራ ማለቱ አይቀርም። በቤተክርስቲያን ውስጥ የጥጃ ምስል፣ የፈሮን ምስል፣ ሌላ ክርስቲያኖች የሚሰግዱለት ጣዖት የለም። የተደራጁት ስም አጥፊዎች ግን ለጣዖት ትሰግዳላችሁ ብለው የሃይማኖቱን ተከታዮችና ቤተክርስቲያኗን ሲነቅፏትም ነበ ። ጣዖት የሰይጣን ነው። ኦርቶዶክስ ጣዖትን አምርራ ታወግዛለች። ታቦታትን የሚሳደቡ ካሉም እነሱ መጽሐፍ ቅዱስን ያላነበቡ ናቸው። የታቦትን ምንነት ስለማያውቁ ይሳደባሉ። ታቦት ግን ጣዖት አይደለም። መስቀል ጣዖት አይደለም። ከጳጳስ ጋር በተለያየ ግለሰቦች ሊከዱና ሊመለሱ ይችላሉ። ሃይማኖት የፖለቲካ ፓርቲና ዜግነት መቀየር ዛሬ አልተጀመረም። ይሁዳ ጌታውን ክዷል። ዋናው ሰላሳ ዲናር ነው። ወደፊትም ክደት ይኖራል። በመጨረሻው ዘመን ብዙዎች ይክዳሉ ተብሎ ተጽፏል። ና እኛ ትክክል ነን፣ እናንተ ተሳስታችኋል፣ በግድ ሃይማኖታችሁን ቀይሩ የሚሉ ብቻ ሳይሆኑ እኔ ኢየሱስ ነኝ የሚለው ሀሰተኛ መምህርም ገና ይመጣል። ከዚህ በተረፈ ከግለሰቦች ሃይማኖት መቃየር ጋር አያይዞ የሃይማኖት ተቋማትን ማዋከብ ትልቅ ስህተት ነው። ኦርቶዶክስ ኢየሱስን እንጂ ጳጳሳትን አታመልክም። እነሱም ኢየሱስን እንጂ እኛን ተከተሉ ብለው አላስተማሩም። አጀንዳይን ለመቋጨት ያህል በሀሳብ መመስከርን፣ ፍርድ ማጓደልን፣ ዝሙትን፣ ስርቆትን፣ ሌብነትን፣ ሙስናን፣ መለያየትን፣ መከፋፈልን፣ መገዳደልን፣ ክፋትን፣ ተንኩልን ዳኝነትን፣ ዘረኝነትን ወደ ጎነት ተው። ምነው ኦርቶዶክስ ላይ ሰይፍ ለመምዘዝ ተጫከልን? እንደሚያጓራ አውሬ በቤተ ክርስቲያን ውስጥ ያሉ የእግዚአብሔር በጎች ለመብላት ምነው በረታን? በኦርቶዶክስ በማርያም በአባቶችና በቤተ ክርስቲያን ላይ የስም ማጥፋት ዘመቻውን ያጣጧፍነውን ያህል አብሮ ስለመኖር ስለመቻቻል፣ ስለይቅርታ፣ ስለሰላም፣ ስለ አንድነት ስለፍቅር መዝመት ለምናቃተን ነው ወይስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች እንደሚሰብኩት እውነትም በቤተ ክርስቲያን ላይ ጦሩን የመዘዘው ዲያብሎ ሲሆን በተያዘው መረጃችን ደግሞ ቅድስት ቤተ ክርስቲያን ከአገልግሎቷ መሻሻል ዘመናዊ የአስተዳደር ተቋም መፍጠር እንደሚገባት ተገለጸ። ለተከታታይ 3 ቀናት ከሚያዝያ 20 እስከ ሚያዝያ 22 2017 ዓመተ ምህረት ድረስ በተካሄደው የዝክረ ኒቅያ ዓለም አቀፍ ጉባኤ ላይ ተሳታፊ የሆኑ አንዳንድ ሊቃውንት በቤተክርስቲያን አሁናዊ ሁኔታ ላይ ሀሳባቸውን ሰጥተዋል። ሊቃውንቱ በሰጡት ሀሳብም እንደገለጹት ከመቼውም ጊዜ በላይ በአሁኑ ወቅትም ከፍተኛ ትኩረት ለቅድስት ቤተክርስቲያን አገልግሎት መስጠትና ስርዓቷን ማስከበር ያስፈልጋለን ብለዋል። በተለይም ቤተክርስቲያንና ምእመናን በመራራቃቸው አገልጋዮች ውስጥና ምመን ደግሞ የውጭ አካል መሆናቸው የቤተ ክርስቲያንን አገልጋዮች የመንቀፍ ዝንባሌዎች መብዛት የቤተ ክርስቲያን ስርዓት አለመጠበቅ አሁናዊ ሁኔታ መገለጫዎች እንደሆኑም ተናግረዋል። አክለውም የምንክስና ህይወት የስራ ዘርፍ እየሆነ መምጣት ከላይ እስከታች የሚገኙ የቤተ ክርስቲያን ማቁሮችም አለመናበብና የአምባገናዊ አስተዳደሮችም መበራከት እንዲሁም በአንድ ደብር ላይ የአገልጋዮች መብዛት ይህም ቤተ ክርስቲያንን ከመንፈሳዊ አለምነቷ ይልቅ ድርጅት እንድትሆንም እንዳደረጋት ሌሎች የአሁናዊ ሁኔታዎችም ማሳያ ናቸው ሲሉም ገልጸዋል። ምምናንን በማሳ ማሳተፍም ቅድስት ቤተ ክርስቲያን አገልግሎቷ እንዲሻሻልና ችግሮች እንዲቀረፉ የዘመኑ አሰሪ ተቋማትን መፍጠር እንደሚገባ ሊቃውንቱ መልእክታቸውን አጋርተዋል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን ይመስ ነበር። አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።